ሰላም ሰላም ጓደኞች፣ እንዴት ናችሁ? ደህና ናችሁ? አላችሁ ያለው ማለት ነው። አላችሁ ዛሬ የሰራሁት መህለብያ ነው ማለት ነው። መህለብያ ሰርቻለሁ። መህለብያ ማለት ይሄ ነው ማለት ነው። ይሄንን ነው የሰራሁት ጓደኞቼ፣ እንደምታዩት ይሄንን ይመስላል። ሁለት ነው የሰራሁት ሁለት የዚህ አይነት መህለብያ አራት ብርጭቆ ውሃ ማለት ነው። አራት ብርጭቆ ውሃ ተጠቅም ያለውን። እንደገና ደግሞ ሶስት ተግማሽ ኒዱ ማለት ነው። ሶስት ተግማሽ ኒዱ ተጠቅም ያለው። ከዛ በሻሂ ማንኪያ ደግሞ ሶስት ስኳር ማለት ነው አድርጌ ከዚህ ከሁለቱ አድርጌ ነው የሰራሁትና በጣም አሪፍና ቆንጆ ነው። ትወዱታላችሁ። ሰርታችሁ ሞክሩት። ይሄን ይመስላል ማለት ነው። ለሁለቱ አራት ብርጭቆ ውሃ እንዳልኳችሁ ሶስት ተግማሽ ኒዶ አንድ ማንኪያ ነሻ በሻሂ ማንኪያ ሶስት ማንኪያ ስኳር አድርጌ የሰራሁት ይህ ይመስላል። አሁን ይሄ ደግሞ እንትን ነው ማለት ነው። መከስራት ነው መከስራት አላግበታለሁ ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ባለፈው የሰራሁት ከስተር ነበረ። የዛሬው ደግሞ መህለብያ ሰርቻለሁ ና ላይክ እና ሰብስክራይብ እያረጋችሁ ከቤ ቤተሰብ ማለት ነው። እንደምታውቁት ይህንን ይመስላል መቀስራተ ላይ አርጌበታለሁ። ላይክ እና ሰብስክራይብ እያረጋችሁ ቤተሰብ ሆኑ ተቀላቀሉ። ተጎነ ሆኑ ማለት ነው እና ደደሳርቻላ ጓደኞች፣ ላይክ ሰብስክራይብ እያረጋችሁ ቤተሰብ ሆኑ አዲሶችም ተቀላቀሉ ማለት ነው። በኮሜንት ከች ከች በሉ፣ እኔም ከች እላለሁ። ነባሮቹ አበረታቱ ማለት ነው። ውዶቼ ያላችሁበት ሰላማችሁ ይብዛ፣ ሀገራችን ሰላም ያድርግልን። ሰርታችሁ ሞክሪት ቆንጆ ነው። ያው አዲሶች ሌሎቻችሁ እንኳን ታቆጣላችሁ። አበረታቱ ማለት ነው ውዶቼ